አገዳደሉን አሳመሩ። ደም መፍሰስ ሰለቸን። ይህ ፖለቲካ ሳይሆን ሰብአዊነት ነው ሲሉ ብፁ አቡነ ተናገሩ። ደከምን። ብዙ ጊዜ ሳማን፣ እናንተን ፈረዳችሁብን። በእኛ እናንተ ወቀሳችሁ። እውነት አላችሁ ግን ለማን የምንነግረው ይህንን? ማን የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ። ተነማመር ነው ስንት ሰው ሳልቅ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል። ሰላም ይፈልጋል ነፃነት ይፈልጋል። ሞት ሰለቸን በጣም ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋ ስለኛ ደም ፈሰሰኮ በሱቁ ስለኛ ተፈወስንኮ። ሌላ ደማ አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር የዛን ዕለት ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሒድ አሐደኩም ሸፍረተሁ ወል፣ አንድ ሰው ቢላውም በደንብ አድርጎ የተፈጸመው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድም ማጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድን ነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር፣ ዛሬ አንድ ክርስቲያን ለምንድን ነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ የጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድ ነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተ ክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፋት ፈጽም። አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ፣ አንተ መጀመሪያ ግፈኛ አትሆን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተ ክርስቲያን ሊያጠፋ እና ተባተ ሊያርክ ሀገሬ ኢትዮጵያ ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ወሊያድም ተነስቶ በእግዚአብሔር ስብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይህንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጠር ከዛም በኋላ በእጁ ሰይፍ አልነበረ። ጎሊያድ ሰይፍ ታጥቆ ነበር የመጣው። የጎሊያድን ሰይፍ አነሳና የጎሊያድን አንገቱን ቆርጦታል። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ህዝብን፣ አገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። እኛን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ደ የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ አይመድ ተነስቶ ቤተ ክርስቲያንን 15 ዓመት ሙሉ ሲያወድማት፣ በዚያን ጊዜ የነበሩ ንጉስ ተነስቶ ሸሸ። ብዙ ሰው ይስታረዱ፣ ብዙ አብያተ ክርስቲያናት፣ ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ። ሰይፉን ይዞ ግራኛ አይመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ አይመድን አሳዶ አንገቱን በጥሶ አለው። በዚያንም ጊዜ የኢትዮጵያን ሰላማን የቤተ ክርስቲያንን አንድነቷን መለሰ። እግዚአብሔርም ባረከው። እኛም ሁሌ ወር በገባ ባይ ሰበት ጥጉስ ገላውዲዮስ እያልን እናዘክሯለን፣ እናከብሯለን። ደምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፈውን ግራኛ የመድን አንገቱን በጥሶ ስለጣለው። ስለዚህ ለቤተ ክርስቲያኑ ለሀገር ብለ የምትከፍለው ዋጋ ኃጢአት ተብሎ አይቆጠረም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተ ክርስቲያናቸው ስለ ሀገራቸው ወደ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢያት የሚሆነው ለራስ ፍላጎትና ለግል ጥቅም ብለ የምታደርገው ነገር እንጂ ለሀገርና ለቤተ ክርስቲያኑ ብለ የምትዋጋውና ምትጋደለው ተጋድሎ አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከት እንደተቀበለ ከተባለ ብዙ ቅዱሳኖች እና አጼ ካሌብ እነ ቅዱስ ገላውዲዎስ እነ ቅዱስ መርቆሪዮስ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድን ነው ሰማይት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል፣ ለእግዚአብሔር ደሞ ብለን ሰማይትነትን እንቀበል ብለው ነው ሰማይትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅዱስ ታሪስ የማታርደዋልና ብለ እኛ ምን ተታደደና አገራችን፣ ባህላችን፣ ቤተ ክርስቲያናችን ትጥፋ ብለን ዝም አንልም። ሰማይት የምንሆንበት ጊዜ አለ ተዋግተና አገራችንን ነጻ ቤተ ክርስቲያናችን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳ ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበበት ያለውን ዓምድ ቤቱን ነቅንቋ ፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስም ሶን በሕይወት ከገደሉ ይልቅ በሞቱ ይገደሉ በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስም ሷን ጠላቶቹን ገሎ ስለሞተ ኃጢያት አልሆነበትም። ጽድቅ ነው ተቆጠረለት እንጂ። እንዲሁም ጌታችን በእሱ ተመሰለ። ጌታችን አጋንንትን በህወት ስጋ ካጠፋቸው ይልቅ በሞቱ አጋንንት መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ቤተ ቤተክርስቲያንን ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርም። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል ተምረናል። ይቆያል። አንድ ሰው መጥቶ ጠይቋችሁ እምታምኑት እምነት ተምነት ምንድን ነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቃችሁ እምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ነው።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 ብዙ ሰው ግን በነገራችን ላይ ምንድነው የምታምነው? እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ የሃይማኖት ጸሎትን ወይም ጸሎተ ሃይማኖት መልስ አይመስለው። ጸሎተ ሃይማኖት መልስ ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስን ሰውነትህ ይላል። ተመልከቱ፣ ሰውነትህ ግን ዓለምን በመውደድ ምቾት በመውደድ አይምሮ ከጨለመ ግን ይላል አይምሮ ከጨለመ ግን ልብ ሁሉ ጨለማ ይሆናል። ከዚያ በኋላ እጅ ሁሉ የጨለማ ስራ ይሰራል፣ ርስትህም ጨለማ ይሆናል። አይምሮ ብርሃን ከሆነ እግር ካሰበው እንዲደርስ፣ ህሊና ብሩህ ከሆነ እውቀት ካለ እውቀት ካለ ካሰበው ትደርሳለ መልካሙንም ትይዛለ ብሎ ይናገራል። መጨረሻ ላይ ምን ይላል? አይምሮ ሲዝግ ምን ያበራዋል? ይላል አይምሮ ሲዝግ። በነገራችን ላይ አይምሮ አይምሮ አይምሮ የሚለውን እውቀት ነው ውቀት ነው አእምሮተ አእምሮ ወሰ ርሒቅ እምኃጢአት ይላል የእውቀት እውቀት ማለት ከኃጢአት መራቅ ነው ይላል የእውቀት እውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም፣ የእውቀት አላወቀም። የእውቀት እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻለ። የእውቀት የእውቀት እውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደ ትሰራዋለህ። ታዲያ አእምሮ እንዲበራ ከኃጢአት እንድርቅ፣ አእምሮ ብሩህ መሆን አለበት። አእምሮ ብሩህ ከሆነ ምን ያበረዋልከ እምከመ ዝለ ያበርታ መጻሕፍት ይላል። እምከመ ዝለ አእምሮ ያበርታ መጻሕፍት ምን ማለት ነው? አእምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አእምሮ ሲጠራ ሲጠራ፣ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ እግዚአብሔርን መውደድ ትችላለህ። ብዙ ሰው ገብርኤል ገብርኤል ይላል። እስቲ ጉድሌው ብሎ ነው ተከትሎኝ የመጣው። ለሱ ቤተ ክርስቲያን መሄድ ጊዜ ማጥፋት መጃጃል ነው የሚመስለው። ሁሌ ድንበሩ ግሮሰሪ በር ላይ ሲሰድበኝ እኔ አልፌው ስሄድ ነበር የከረም ነው። ዛሬ ምን እንደታየው እንጃ፣ ጠብቀኝ አብረን እንሄዳለን አለኝ። ደንግጬ ቆምኩኝ። ገና መጥቶ ሲያቅፈኝ የበብቱ ላብና ያፉ የመጠጥ አንጎሌን ከመቀስበት በጠበጠኝ ግን አልሸሸሁትም። የናንተ ገብርኤል እያሌ ነው የደረስ ነው። ግቢ ገብተንም ምዕመናንን በግልምጫ መቅደሱን በግልምጫ እየተመለከተ ከድንበሩ ሥጋ ቤት ባመጣው እስቲክ እንጨት ጥርሱን ይጎረጉራል። እንሂድ አልኩት። በቃ ለዝችው ነው የምትመጡት አለኝ። ሁሉም ባንዳ አይሆንም። ናንሂድ ብቻ ብየው ሄድኩኝ። እግዚአብሔር ቤቱ ድረስ መጥቶ ለምን ልቡን አደደንበት እያልኩ ነው ይዤው የወጣውት እድሜ ልኩን የሱስ ገረድ ሆኖ ነው የኖረው ሰው የሌለው ዘመድ አልባ ምስኪን ነው እኮ ለምን ፈጣሪ ዝማለ እያልኩ ከግቢ ወተን አለፍ እንዳል ከጎኔ አንዳች ነገር ዝርግፍ ሲላየው ያው ሉሌ ወዳጄ ነው መንገድ መሃል እንደዛ ሆኜ አላውቅም አላውቀም። ጩኸቴን ሳቀልጠው ብቻ ብዙ ሰው ተሰብስቦ ከወጣንበት ገብርኤል መልሰን አስገባ። ነው የሚታከምበት ብር የለም እኔም ልረዳው አልችልም። ሰዎች ጥለውት የሄዱት ሳንቲምም ካርዳ አይወጣም። እሱም ትንፋሹ ትኖር እንጂ አልነቃም። ገብርኤል ይህን ለምን እንዳደረገ ባላውቅም ከመማፀን የዘለለ አቅም አልነበረኝም። ይሄኔ ግን ምን ሆኖ ነው? የሚል የሴት ድምፅ ሰማሁ። ታሞብኝ ነው አልኳት። የሆነች ምስኪን ነዳይናት፣ ፊቷ ላይ ብዙ ማድያት ይታያል። እንካ ይሄንን አብላው ብላኝ ብቻ ሄደች። መብላት እንደማይችል ጠፍቷት አልመሰለኝም። አፍ ውስጥ ክተተው ለማለት ፈልጋ እንደሆነ ገብቶኝ ዳቤውን አፍ ውስጥ ከትቼ ትንሽ እንደተቀመጥኩ ብንን አለ። የነበረበት ድንጋጤ አሁን ድረስ ትዝ ይለኛል። ምን ሆኜ ነው? አለ ድንብርብር እያለ ደህና ነው። ወድቀህ እኮ ነው አልኩት እና እዚህ ለምን መጣሁ? ምንም እንደማያውቅ ሆኖ ሉሌ፣ አብረን እንሄድ እኮ ብለኸኝ እዚህ መተን ስንወጣ ነው ይወደግከው። እኔ ያላልኩሁም። እኔ ሰክርያ አድሬ ጠዋት ልጠጣ ድንበሩ ስጋ ቤት ንሄድኩት። እዚህ ለምን መጣሁ? ሽማግሌውስ ማን ነው አለኝ እምባው እየወረደ የምን ሽማግሌ አልኩት፣ አሁንም ግራ በመጋባት እዚህ ተኝቼ ዳብ ያጎረሰኝ ነዋ። ተነስ ልጄ ብሎ በጭራው የደባበሰኝ ከዚህ በኋላ ተመልሳ ትሄድ ያለኝ የሚያምረው ሰውዬ። ደንግጬ እኔም ዞሬ አካባቤን መቃኘት ጀመርኩኝ። ያች ምስኪን ሴት የለችም። ሉሌ ያየውን ሽማግሌ እኔም አላየሁት። ነፍሴ ጭንቅ ስትል እየተሰማኝ ልቆጣጠረው ያልቻልኩት ገደብ አልባ እምባ ፊቴን አራሰው። ይሄንን ማን ያምናል አልኩኝ። ድምጼን ውጬ እኔ አምናለሁ፣ የኔ ገብርኤል አባቴ ነው አለኝ ሉሌ። በሳጉ ሰበብ መተንፈስ እያቃተው ታሪኩ ታምር ሆኖለታላ የእናንተ ሲል የቆየው ሉሌ የኔ ማለቱ ብቻ ከሐዘኔ ጋር ፈገግ አረገኝ። በሰበብ በፍቅሩ በአባትነቱ በተአምሩ ይጥራል። አሚን! ቻቻ እንዳዘጋጀው በለጠ ሸቴ ዛገረ ኢትዮጵያ እንዳቀረበው